ከማንኛውም በጎም ሆነ ክፉ ተጽዕኖ ጀርባ አንድ እውቀት አለ። ያንንም የገባንን እውቀት በዕለት ተዕለት ሕይወታችን በተግባር ሲስተዋልብን አንዳች ተጽዕኖ መፍጠራችንም አይቀር ነው። ጥያቄው ምን አይነት ተጽዕኖ ፈጣሪዎች ነን የሚለው ነው እንጂ በሌላው ሰው የተሳሳተ እውቀትና የኑሮ ዘይቤ ላይ ለጥርጣሬና ላካሄድ መለወጥ ምክንያት ከሆንን ተጽዕኖ አሳደርን እንደምንል ሁሉ ተጽዕኖአችን በክርስትና ሕይወት ከተቀበልነው ጽድቅ ምክንያት ባገኘነው በአዲሱ ሰው ማንነት የተገለጠ ከሆነ የምናሳድረው ተጽዕኖ የጽድቅ ተጽዕኖ ይሆናል። ጽድቅ በክርስቶስ ኢየሱስ የማዳን ሥራ ብቻ በማመን በዳግም ልደት የሚገኝ የብርሃን ሕይወት ነው። ክርስቲያኖችም ወደ እግዚአብሔር የጸጋ ዙፋን በመጠጋት ከተካፈልነው የበዛት ሰላም፣ በተቀበልነውም ተስፋ ሐሴት እያደረግን ከመኖራችን ባሻገር ለሚያዩንና ለሚሰሙን ሁሉ የመዳን ምክንያት እንሆናለንና በየዕለት ምልልሳችን የጽድቅ ተጽዕኖ መፍጠር ይጠበቅብናል። ቤተ ክርስቲያናችንም፣ ከክርስቶስ በተሰጣት ኃይልና ሥልጣን አማካኝነት አማኞች በማኅበረሰቡ መካከል የጽድቅ ተጽዕኖ የሚፈጥሩ እንዲሆኑ የማስታጠቅ ኃላፊነት እንዳለባት በጽኑ ታምናለች። ይህም የየዕለት ተግባሯ እንደሆነ በማመን በሙሉ ትጋት ትሠራለች። በመሆኑም፣ የጽድቅ ተጽዕኖ የቤተ ክርስቲያናችን ራእይ አንዱ ምሰሶ በመሆን ተቀምጧል።